ለምሳሌ አንድን ህፃን ልጅ እና አንድን አደልት የሆነ ሰው እኩል አታወዳደራቸው። ሶ ያ ነው፣ በዛ መልክ ነው መታየት ያለበት እና ኢትዮጵያ ውስጥ በዓለም ላይም ቋንቋ፣ ባህል ቫልዩዋቸው እኩል ነው። ቫልዩዋቸው ማለት መጠናቸው እኩል ነው። ፓወራቸው ኢንፍሉንሳቸው ግን እኩል አይደለም። ለምሳሌ አማርኛ ቋንቋ ኢትዮጵያ ውስጥ ትልቁ ቋንቋ ኢትዮጵያ ውስጥ አማራ ብቻ ሳይሆን ባለው ኢትዮጵያን የሚናገረው ቋንቋ ነው። ቫሊዩ ትልቅ ነው። የአማርኛው ቋንቋ በኢትዮጵያ ውስጥ ያለው ፓወር የአማራው ያው አማርኛ ቋንቋ አማራ ነው። የሌላው ሰው ግን ይጠቀምበታል። የአማራ ባህል ቫሊዩ ትልቅ ነው። ነጭ መልበሱ፣ እንጀራው ምናምን ፓወርፉል ሆኗል። ይሄ በሁለት መንገድ ነው የካልቸራል አፕሮፕሬሽን ነው፣ ካልሆነ ደግሞ በነፃ ገበያ አሸንፎ ስለወጣ የፈለገ አማራ እንጠልተ ግን ትጠቀመዋል አሁን አረቦች ለምሳሌ አሜሪካን ይጠላሉ ግን አሜሪካ ያመረተችውን ፓተንት የሆነችውን አይፎን ይጠቀማሉ ምንም ማድረጋችሁ ወይም ዘ ኢንፍሉዌንስ ሶ ቢግ ኢንፍሉዌንሱ በጣም ፓወርፉል ሲሆን የጠላት ጠላት የምትለውን ሳይቀር ትጠቀማለህ። እኛን የሚጠሉን በሙሉ ማታ እንጀራ በወጥ ነው በልቶ የሚያድሩት በአማርኛ ነው ጥላቻችሁ የሚሰድቡን እንኳን በአማርኛ ነው ስለዚህ የበላይነት የለመደ ምናምን ለሚለው እኩልነት የለመደ በሚል ይስተካከል እኩል ነን፣ ግን በአጋጣሚ ሆኖ እኛ የፈጠርናቸው ነገሮች የተሻሉ ሆኗል። ይህን ደግሞ አምኖ መቀበል ያስፈልጋል። ለምሳሌ ቶዮታ መኪና ይዘህ ፌራሪ መኪና ካለው ጋር እኩል ስፒድ አረጋለው ካልክ ኢንጂንህን በጥሰ ተወድቃል። ይህን ማመን ያስፈልጋል። ይሄ ተፈጥሮዊ ነው ማለት ነው። ወደዚህ ወደ አርቲስቶች ግን ስመጣ እጅግ በሚያሳዝን መልኩ አርቲስት ማለት የማህበረሰብ ነጸብራቅ ማለት ነው። አርቲስት ኢንተርቴነር እና አርቲስት ዲፍረንሱ ያ ነው። ኢንተርቴነር ክላውት ይሰበስባል ለጥቅም ነው የሚመጣው። ኦኬ ሶ ልክ አሁን አዝማሪዎች የሙዚቃ ማሲንቆ እየደረደሩ ገንዘብ ከሰጣቸው ያወድሷል፣ ካልሰጣቸው ይሰድዋል። ያ ኢንተርቴነር አንድ ሰው ግን፣ አርቲስት ግን ስቨሪ ፓወርፉል። አርቲስት ማለት የአንድ ማህበረሰብ ነጸብራቅ ነው። ልክ እንደ አንድ ፖለቲሽን ምናም ፓወርፉል ነው። ኢንፍሉዌንሻል ሰዎች ሆኑ። ያ ማህበረሰብ ነው ከመሬት ከምንም እፍ ብሎ አብዛኞቹ አሁን ቅድም የመጣው ወንድማችን ለምሳሌ ከዚህ በፊት በነበረ ሕይወቱ ራሱም እንዳስቀመጠው ጥሩ ያልነበረ የነበረው፣ ግን ማህበረሰቡ ቅቡልና ሰጥቶት አክብሮት ትልቅ ቦታ ደርሶታል። ብዙዎቹ አርቲስቶቻችን የሚበሉት የሚጠጡት የሌላቸው እንኳን መኪና ጫማ መቀየር የሌላቸው ሰዎች የነበሩ ግን ማህበረሰቡ ችሎታቸውን አይቶ አድንቆ ከፍሎ እዚህ ደረጃ አድርሷችኋል። ማህበረሰቡ ለታውሎላቸዋል። በውጭ ለምሳሌ ታይገር ውድስ የሚባል አንድ አትሌት ጎልፍ ተጫዋች ከሚስቱ በላይ ከሌላ ሴት ጋር በመማገጡ ምክንያት ኦልሞስት ከሁሉም እንትኖች ድርጅቶች ኮንትራቱ ካንስል ተደርጎበት ብዙ ሐስል ውስጥ ገብቶ ችግር ውስጥ ገብቶ ነበር። ሶ አርቲስቶች ማለት ህዝብ እንኳን አርቲስት አትሌት እንኳን ማለት ነው። እነዚህ ሰዎች በዚህ እንግዲህ ላለፉት አራት አምስት ዓመታት አገሪቷ በጦርነት የታመሰች ትናንትና እንኳን ቄሶች ዝቋላ ምናን የታረዱበት የተገደሉበት ነው። ኢትዮጵያ ውስጥ ሰው ሳይሞት ሰው ሳይጨፈጨፍ የድሮን አታኪ ያለበት ነው። ለዚህ ደግሞ ትልቁን ተጠያቂነት አሁን ያለው የብልጽግና መንግስት እንደሚወስድ ጠንቅቀው ያውቃሉ። ነገር ግን ህዝብ ፊት ቤት አድርገ ለመንግስት እዛ ጋር ማሸብሸብ ትልቅ ቦታ ያደረሰን መንግስት ይመጣል ይሄዳል፣ ህዝብ ግን ቀጣይ ነው። አሁን ብዙዎቹ አርቲስቶች ከበፊቱ ስርዓት ጋ ይሰሩ አሁን ከስረዋል፣ እነዚህም ነገር ይከስራሉ። እና የካድሬነት ስራ ሰርተው ነው የወጡት እንደ ህዝብ ሆነው ሊያወሩ አይገባም። ህዝብን ሪፕሬዘንት አድርገ ስትሄድ እንደ ህዝብ ሆነ የምታወራው የህዝቡ ዛሬ ህዝቡ ምንድን ነው የሚሆነው ህዝቡ አብይ እንዲመሰገንለት ይፈልጋል ብልጽግና ወይስ ህዝቡ መልስ እንዳለ ደስተኛ እንደሆነ መታየት አለበት ያንን ልማት ምናም ብለል ህዝቡን የልማት ሲያመሰግን አይቻላል ቢ የተሰራው ባይክሌን ምናምን ነው መንገድ አልተሰራም ትልልቅ ፕሮጀክቶች የውሃ ፕሮጀክቶች አልተሰሩም የአግሪካልቸር ፕሮጀክቶች አልተሰሩም። ሲጀመር አገሪቷ የምትመራበት የኢኮኖሚክ ፖሊሲ የላትም። የበፊቱ አድሊ ምናምን የሚባል ሲስተም ነበር። ዴር ኢዝ ኖ አግሪካልቸር ውስጥ ነን ያለ ነው? ፕሮዳክሽን ውስጥ ነን ያለ ነው? ኢንዱስትሪያላይዜሽን ውስጥ ነው ያለ ነው? ወይስ ምንድን ነው? ይሄ የውጭ ሀገር ምንድን ነው? ቱሪስት የቱሪዝም ላይ ያለ ነው? አላውቀው። መንግስትም አያውቀውም ባይዘው ሲስተም እንኳን የለው። እንደዚህ በሆነ መንግስት የኢኮኖሚውን ነገር ያውቁታል ጠንቅቀው ነች ሰዎች። ትናንትና ጫት የሚገዙበት ዋጋ እና ዛሬ የሚገዙበት ዋጋ እኩል አይደለም። ያ የኢኮኖሚው ዲፍረንስ ነው። ይሄን ቢያንስ ያውቃሉ። ሌላውን እንኳን በያውቁ ስለምንም ነገር አልተናገሩም። እነሱም እኮ ማህበረሰብ አካል ናቸው። ሙዚቀኞቹ እንትን ይጠቃሉ አይደል? በዚህ በኢኮኖሚ ጫናው፣ በምኑ ሰላም ባለመኖሩ ለምሳሌ ኮንሰርት አይሰሩም አማራ ክልል መጥቶ መስፈን አይችሉም። ትግራይ ሄዶ መስፈን አይችሉም። ወለጋ ሄዶ መስፈን አይችሉም። ስለዚህ እኮ ተጠቅተዋል፣ እነሱም እኮ የችግሩ ስቴክሆልደር ናቸው። ከዚህ ልቅን መንግስትን በማመስገን ህዝብ ላይ ከጀርባ ሳንጃ እንደወጉ ነው የሚቆጠረው። ህዝቡ በስነስርዓት አይቷቸዋል። ለዚህ ነው አጥቁሯቸው ህዝብ እነዚህን ሰዎች ሲያወግዝ በጣም የታየበት ምክንያት ምንድን ነው? እዛ ጋር ህዝብ ከመንግስት ጋር ጠላት ደረጃ በደረሰበት ኦልሞስት የኢትዮጵያ ትልቅ የቆዳ ስፋት ያላቸው ክልሎች አደጋ ውስጥ ባሉበት ሰዓት ማህበረሰቡ የአዲስ አበባ ህዝብ መከራ ውስጥ ባለበት ሰዓት አርቢትራሪ አሬስት በጣም ብዙ አይነት ባለበት ሰዓት እነዚህም ሙዚቀኞች ራሳቸው ኮንሰርት ማቅረብ ይችላሉ ወይ? ከአዲስ አበባ ውጭ ማቅረብ እኮ አይችሉም። ራሳቸው ማርኬታቸው ሁሉ ተመቶባቸዋል። ግን ከዛ ይልቅ እነዚህ ሰዎች ያንን ጠይቀው ሊሆን ይችላል። አንድ ሺህ ፐርሰንት እርግጠኛ ግን መሆን የምችለው የሰላሙ ጉዳይ ስራ አላሰራን አለ ብለው አይጠይቁም። ይሄ ድፍረት ያላቸው ሰዎች አይደሉም። ያደረጉት ነገር ከአርቲስቶች በሙሉ ተመርጠው ከመንግስት ጋር አብረው የሚበሉ በሁለት ቢላ የሚበሉ ሰዎች ስለነበሩ ፊት አውራሪ ሆኑ በድፍረት ያንን ነገር አድርገዋል ብዬ እገምታለው ማለት ነው። ፊት ለፊትም እኔ በዛ ድፍረት ማንም አያደርግም። ብዙ አርቲስቶች ከዚህ ቀርተዋል እንደየቀሩ ሰምተናል። ብዙ አርቲስቶች ተጠርተው ያልተገኙ ብዙ አሉ። ለመገኘት ብቻ እጅ አውጥቶ ለመናገር ስለዚህ እኔ እነዚህ አርቲስቶች ህዝብን ከርተዋል በሚትሉ ነው አሁን ምን አለመሰላኪ ነው አሁን ደብል ስታንዳርድነት ይታያል ነው። ለምሳሌ እነዚህ አርቲስቶች ጠቅላይ ሚኒስትሩ ጋር ቀርበው ጥያቄ ሲያቀርቡ ከኦሮሞም፣ ከትግራይም፣ ከአማራም፣ ከስልጤም ያላችሁ ከያላችሁበት መታቸው። እኛ ስንገደል እናንተ ከጠቅላይ ሚኒስትሩ ጋር ትሰበሰባላችሁ የምትሉ ከሆነ ከእናንተ አብራክ የወጡ ደግሞ አርቲስቶች ዛሬ ኮንሰርት እያደረጉ ያሉ አሉ። ምንም እንዳልሆነ እርቃናቸውን እየሄዱ ያሉ አሉ። ቅርታ አርግልኝና አንላ ኮንሰርት ማድረግ ትሄደ እንጀራቸው ነው፣ ግን እዛ ላይ መገኘት እዛ ላይ የተገኙት ሁሉም መወቀስ አለባቸው በሚለው ከአንተ ጋር ስማማ፣ እሱ ነው ምል። አሁን ምንድን ነው ተመርጣው ነው የተተቹት ወይስ በጅምላ ነው የሚለው ነው ገባህር። ለምሳሌ አሁን ከሙዙ ካሳ ልክ እንደ ሌሎቹ የደረሰውን ጥያቄ ነው ያቀረበው እዛ ጠቅላይ ሚኒስትር ኦፊስ ውስጥ፣ ወይም ደግሞ እዛ መሰብሰቢያ አዳራሽ ውስጥ ካሉ አርቲስቶች ግን ከሙዙ ካሳ እንጥለ መተቸው ከሆነ ወይም ደግሞ ማነው ሚካኤል ሚሊዮን ነው የሚባለው እንደ አጼ ሚኒሊክ እንትን የሚለው ድራማ የሚሰራው ካሙዙን ትተሱን ብቻ ነጥለ እንዴት እያነበብህ ታቀርባለ ቀርባለ እንዴት እዚህ ጋር ትሰበሰባለህ ምናምን የምትለው ከሆነ ይሄ እውነትም ለማህበረሰብ አስበህ ሳይሆን፣ ይሄ አዎንታዊ በሚመስል መንገድ ጥላቻን እያስተላለፍክ ነው ልትባል ትችላለህ ማለት ነው። ትችት ከሆነ ገብቶኛል። አሁን ትችት ሲሆን